በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። እሺ በመላው ዓለማችን የምትገኙ ሕዝበ ክርስቲያን ኦርቶዶክሳውያን፣ እንዲሁም ይህን ትምህርት በጉጉት እየጠበቃችሁ ያላችሁ ሁላችሁም፣ ዛሬ ሁለተኛውን ክፍለ ትምህርት ውዳሴ ማርያም ዘሐሙስ ትምክህተ ኩልነ የሚለውን ይዘንላችሁ ነተናል ማለት ነው። ትምህርቱ ምንድነው ያላችሁ እንደሆነ የትርጉም ማብራሪያ ነው። ነጠላ ትርጉም ነው የምናየው። ምን ይመስላል የሚለውን እናያለን ማለት ነው። መጽሐፉ ላይ ራሱ ያስቀመጣቸው ጥያቄዎች አሉ መጨረሻ ላይ እነሱን መጽሐፉን እያወረዳችሁም ያው ፋይሉ በተለያዩ በየሰንበት ወቅቱ ታገኛላችሁ፣ እንዲሁም ብትፈልጉ አታጡትም። መጽሐፉ የማደራጃው መንዳው ማለት ነው። እሱን በደንብ እያያችሁት አውርዳችሁ በደንብ ጥያቄውን እየሰራችሁ ቢቻል ል እንደውም ሃንድአውት ቢኖራችሁ እጃችሁ ላይ ጥሩ ነው። በደንብ ለማጥናት እንዲመች ማለት ነው። ስለዚህ ሁለተኛውን የትርጉም ማብራሪያ ትምክሕተ ኩልነ እንቀጥላለን ማለት ነው። ነአብየኪ ኩልነ ኦ እግዝእትነ ወላዲታ አምላክ እስመ ሳሂ ልኪ ይኩን ላዕለ ኩልነ ይላል ማለት ነው። ምንድነው ይሄ ብለን ስናይ፣ ነአብየኪ ኩልነ ነአብየኪ ማለት አብየ ማለት ከፋለ፣ ከፍ ከፍ አለ የሚል ግስ ነው። ነአብየኪ ሲል ደግሞ ከፍ ከፍ እናረግሻለን ወይም ደግሞ ከፍ እናደርግሻለን የሚል ፍቺ ያለው ማለት ነው። ናዓብየኪ ለሴት አንቀጽ ነው ይሄ የተነገረው እኛ ለሴት አንቀጽ ለአንዷ ሴት ሲሆን ማለት ነው። በዚህ መንገድ ነው የምትረዱት። ይሄ የቋንቋ ጥናት ነው። በደንብ እንትረዱት የሚፈልገው ሌላ ምስጢራዊ ዘይቤያዊ ፍቺ ይኖረዋል። እኛ ወደዛ አልገባንም። አሁን እያየን ያለነው ነው። በደንብ ግልጽ እንዲሆንላችሁ እያየን ያለነው ያለ ነው። ነጠላ ትርጉም ምስጢራዊ ፍቺ ማብራሪያ ምናምን ካየን ብዙ መጻሕፍት መጥቀስ ይኖርልና ወደዚህ አይነት መንገድ አንገባም። ሃይማኖታዊ ነገር ሳይሆን ሰዋስዋዊ መንገድ ብቻ። ስለዚህ ለማንኛውም በቃ ግዕዝን ለምትፈልጉ ከአንደኛ ክፍል እስከ 12ኛ ክፍል ላላችሁ ሰንበት ተማሪዎች እንዲሁም ለሁላችሁም ለሌሎቻችሁ ይሄ ትምህርት ወሳኝ ነው። በዚህ አግባብ ተረዱት። እሺ። ናአብየኪ ኩልነ ሲል ደግሞ ምን ለማለት ነው? ሁላችን ማለት ነው። ኦ እግዝእትነ ወላዲታ አምላክ። ወላዲታ አምላክ ቅድም ባለፈው አይተነዋል፣ እግዝእትነንም አይተነዋል፣ እናልፈዋለን። ኦ ሲል ሆይ ማለት ነው። ኦ ማለት ሆይ ማለት ነው። ሌላውን በፊት የነበረው ቪዲዮ ላይ ገብታችሁ ማየት ትችላላችሁ። እዛ ላይ ስለተሰራ አልደግመውም። እግዝእት ነው ወላዲት አምላክ ምን ማለት ነው? ገብታችሁ እዩት። እግዝእት ምንድነው? ወላዲት ምንድነው? አምላክ ምንድነው? እያንዳንዱን ፈትተን አስቀምጠናል። እግዚአብሔር በፈቀደ ማለት ነው። በደንብ በራሳችሁ ደግሞ ማስፋት ትችላላችሁ። ግዕዝ በተለያየ አይነት መንገድ ይፈታል። እሱን ራሳችሁ እየመረመራችሁ ጥያቄ ደግሞ ሲኖራችሁ ያልገባችሁን በኮመንትም ማድረስ ትችላላችሁ ማለት ነው። ኦግዝትነ ወላዲታ አምላክ እስመሳህልኪ ይኩን ላይለኩልነ ምህረትሽ ወይም ይቅርታሽ ለሁላችን ይሆን ዘንድ ነውና ይላል። ይኩን ይልና ይሆን ዘንድ ይላል። ከዛ በኋላ በውስጥ ውእቱን መርምሮ የሚባል ነገር አለ። ውእቱ ይመረመራል። ውእቱ ነው የሚል አንቀጽ ነው። በአማርኛ ነው በሚል እናቀዋለን። በእንግሊዘኛ ኢዝ አም አር የምንላቸው ማለት ነው። በሌላውም እንደዚህ የየራሱ ፍቺ ያለው ትርጉም አለው ማለት ነው። ስለዚህ ውእቱ ይመረመራል። ለምሳሌ ሁለት ግዕዞች ማን ሁለት ግሶች፣ ሁለት ቃላት ቢኖሩ በግዕዝ ቃላት፣ ለምሳሌ አንድ ውስጠዘ አምላክ ክቡር ብንል ለምሳሌ አምላክ የተከበረ ነው ብለን መፍታት እንችላለን ማለት ነው። በውስጡ ነው የሚል አንቀጽ ያመጣል። እዚህ ጋር ቃል በቃል ነው የሚል ነገር አልመጣም። ውእቱ የሚል አንቀጽ የለንም። ነገር ግን እንዳለ አድርገን አምጥተን ፈትተነዋል ማለት ነው። ይህንን በደንብ ማስተዋል ይገባል። እስመሳይልክ ይኩን ላይለኩልና የሚለውን ስትፈቱ እንዳትደናገሩ ማለት ነው። ላይለኩልና ስንል ደሞ ምን ለማለት ነው? እ በሁላችን ላይ እንደ ማለት ነው። ላይለኩልና ኩልና ሁላችን ማለት ነው። ላይለ ላይ ነው እንግዲህ። ላይለኩልና ስንል በሁላችን ላይ ይቅርታሽ ይደረግልን ዘንድ ነውና ነው ወይም ደግሞ ይሆን ዘንድ ነውና የሚል ፍቺ ያለው ከዛ ትምክሕተ ኩልነ የሁላችን መመኪያ ትምክሕተ ኩልነ ድንግል ማርያም ወላዲት አምላክ ዘበእንቲአሃ ተስዕረ። ድንግል ማርያም ወላዲት አምላክ የሚለውን አይተነዋል፣ እሱንም ገብታችሁ ማየት ነው። ድንግል ማርያም ስንል ማርያም ድንግል ማለት ነው። ወላዲት አምላክ ምንድነው ያየነው ነው፣ እናልፈዋል። ድንግል ማርያም ወላዲት አምላክ ዘበእንቲአሃ ተስዕረ ማለት በእንቲአሃ ስለ እሷ ማለት ነው። ዘበእንቲአሃ በእንቲአሃ ስለ እሷ እንደማለት ነው። ዘበእንቲአሃ ተስዕረ ዘቀዳሚ መርገም ስለሷ የቀደመ መርገማችን እንደማለት። ዘቀዳሚ መርገም የቀደመ መርገም ስለሷ ስለተሻረ። ተስዕረ ማለት ተሻረ ነው። ዘይ ይጠብቀዋል፣ የተሻረ የሚል ይሆናል ማለት ነው። ዘበንቲ ስለሷ፣ የቀደመ በደላችን የተሻረ እንደማለት። ተስዕረ ዘቀዳሚ መርገም እንተሃደረ ዲበ ዘመድነ። እንግዲህ እንተሃደረም ቢል በወንድ አንቀጽ በወንድ አንቀጽ ጠርቶት ነው ማለት ነው። የኛን በደል መርገም በወንድ አንቀጽ ከጠራው ነው። እንተ ሐደረት የሚል ደግሞ ከሆነ በሴት አንቀጽ ነው። ቢበዘመድነ ማለት ማለት በባህሪያችን ላይ ማለት ነው። ዘመድ እንግዲህ እንደምታውቁት ስጋ፣ ማንነት፣ ባህሪ ምናምን የሚሉ ነገሮች ይኖሩታል በውስጡ የምታውቁት ነው። ዘመድ ማለት የኛ የሆነ ማለት ነው። የስጋችን የስጋ ዝምድና ሊኖር ይችላል። ብቻ ዝምድና ማለት መተሳሰር እንደማለት ነው። ይህን ማየት ያስፈልጋል። ስለዚህ በአጠቃላይ የሰው ልጆች ያለንን በባህሪ ያለንን ትስስር ነው። እንት አሀ ተሲረ ዘቀዳሚ መርገም እንት ሀደረ ዲበ ዘመደና። እንግዲህ በባህሪያችን በዚያች በሔዋን አድሮ የነበረ የመርገም ነገር ምን ያላል ያለን የተሻረልን እንደማለት ነው። እንት ሀደረ ዲበ ዘመደና በእልወት ዘገብረት ብእሲት። ብእሲት ማለት ሴት ማለት ነው። ወይም ሴትዮ ይላል። ዘገብረት በእልወት ማለት አለ ይልና በደለ ይላል። ወይም ደሞ በደለ የማይገባ ነገርን አደረገ እንደማለት ነው አለወ በደለ ይላል እልው ማለት በዳይ የበደለ እንደማለት ነው በዕልወት ዘገብረት ብእሲት በበደል ዘገብረት ብእሲት ማለት ሴት የሰራች ሴት የተባለች ያቺ ሔዋናት ማለት ነው እሷ የሰራች በዕልወት ዘገብረት ብእሲት በልዓት እምእስ በልዓት እምእስ ከእጽ ወይም ከእንጨት በላች ማለት ዘገብረት ብእሲት በልዓት እምእስ ከዛ በኋላ ምን ይላል? በእንተ ሔዋን ተአጽወ ሆህተ ገነት፣ የገነት ደጅ። ሆህተ ገነት ማለት ሆህተ ደጅ ነው ገነት ገነት ነው የገነት ደጅ። በማን ምክንያት? በሔዋን ምክንያት አይደለ ያልነው። በእንተ ሔዋን ይልና በእንተ ስለ መሆኑን እዚህ ላይ በደንብ ማስተዋል ይገባል ማለት ነው። በእንተ ስትጠየቁ ምን ማለት ነው? ስለ። በእና እንተ ተደምረው አይደለም እዚህ ጋር። በእንተ የሆኑት ያኛው የራሱ አካሄድ አለው። እንተ የተብሎ ይፈታል ግን እዚ ጋር በእና እንተ ተብሎ ለብቻው የሚነጠልበት አይደለም። በእንተ ራሱን ችሎ ስለ ተብሎ ይፈታል ማለት ነው። በእንተ ሔዋን ይልና ተአጽወ ኆኅተ ገነት የገነት ደጅ ተዘጋ። ወበእንተ ማርያም ድንግል ስለ ድንግል ማርያምም ይላል። አሁን ቅድም፣ ከዚህኛው በፊት ከዚህ ቪዲዮ በፊት ወም ተብሎ እንደሚፈታ በስነ ስርዓት ተናግረናል። ይሄንን ገብታችሁ ማየት ትችላላችሁ። ወበእንተ ማርያም ድንግል በእንተ ስለ ነው፣ ማርያም ድንግል ስለ ድንግል ማርያምም እንላለን ማለት ነው። በዚህ ምክንያት ስለ ድንግል ማርያምም እ ተርህወ ለነ ይላል ለእኛ ተከፈተ ወይም ደግሞ ተከፈተ ልንላለን። ዳግመ ከፈለነ ንብላ እምእፀ ሕይወት ዳግመ ከፈለነ ዳግመኛ እምእፀ ሕይወት ከእፀ ሕይወት ወይም ደግሞ ከሕይወት እንጨት እንበላ ዘንድ አደለን ዳግመ ከፈለነ ንብላ ንብላ የሚለው እንበላ ዘንድ የሚል ነው። ወይም ዘንድ አንገጽ ነው ማለት ነው። ዳግመ ከፈለነ ንብላ እምእፀ ሕይወት ይልና እሱን ደግሞ ሲተረጉሞ ምን ይላል? ዘውእቱ ስጋው ለክርስቶስ ወደሙ ክቡር ይላል። ይህም ምን የሆነውን የክርስቶስ ክቡር ስጋውና ቅዱስ ደሙ ነው ማለት ነው። ዘውእቱ ስጋሁ ለክርስቶስ ስጋ ክርስቶስ እንደማለት ነው። ወይም ደግሞ የክርስቶስ ስጋ ተብሎ ይፈታል። በዚህ ጊዜ ስጋ ዘርዝሮ ነው ስጋሁ ያለው ማለት ነው። ስጋሁ ለክርስቶስ የክርስቶስ ስጋ ወደሙ ክቡር። ከዛ በኋላ ምን ይላል? በእንተ ፍቅረ ዚአነ መጻው አዳነነ ዚአነ የኛ ማለት ነው። በእንተ ፍቅረ ዚአነ ስለኛ ፍቅር ይላል ማለት በእንተ ፍቅረ ዚአነ ፍቅር ዚአነና በእንተ ተናበዋል። በእንተ ስለ ተብሎ ተፈቷል። የኛ ፍቅር ይላል ማለት ነው። ፍቅረ ዚአነ ማለት የኛ ፍቅር ማለት። ለምሳሌ የቤተ መጻሕፍት ስንል ምን ማለት ነው? የመጻሕፍት ቤት አይደለ? ዚአነ አነ የኛ ነው ብለናል። ለኛ ስለዘረዘረ ማለት ነው። የኛ ብሎ ስለዘረዘረ ስለዘረዘረ ስላችሁ የኛን እኛ የሚለውን ፕሮናውን ወይም ደግሞ እኛ የሚለውን ተውላጠ ስም ስላመጣ ዘ ምን ተብሏል? ዚአነ ተብሏል። ወይም ዘርዝሯል ተብሏል ይባላል። ስለዚህ በእንተ ፍቅረ ዚአነ ስለኛ ፍቅር መጻው አዳነነ መጣና አዳነን ወይም ደግሞ መጣ ብለን አዳነንም ብለን መፍታት እንችላለን እንደ ሰዋሱ ማለት ነው በዚህ እያየን ያለ ነው ቀጥታ ምን ስለሆነ ነው የሰዋሱ ትምህርት ስለሆነ ነው በብዙ አይነት መንገድ የግእዝ ሰዋሱ መፈታት መተርጎም ይችላል ይህንን በደንብ ማየት አለባችሁ ማየት አለብን ሁላችንም ማለት ነው የግእዝ ሰዋሱ ብዙ አይነት መንገድ አለው ማለት ነው ለምሳሌ እናንተ ከቤታችሁ ተነሳችሁ ትምህርት ቤት ስትሄዱ ከቤታችሁ ተነስታችሁ ወደ ስራ ቦታችሁ ስትሄዱ ሊሆን ይችላል። ወደ ትምህርት ቤታችሁ ስትሄዱ ሊሆን ይችላል። ወደ ተለያዩ ቦታዎች ስትሄዱ ብዙ አይነት አማራጭ መንገዶችን እንደምትጠቀሙም የግእዝ ሰዋስውም ሲፈታ ብዙ አይነት አማራጭ መንገዶችን ይጠቀማል ማለት ነው። ይሄን በደንብ ማየት አለባችሁ። በእንተ ፍቅረ ዚአነው መጽዋዳነን ይልና፣ አይ ልቡና ይልና፣ ምን ልቡና ነው እዚህ ጋር ምን ማለት ነው? አይ ይልና፣ ልቡና ይላል። አይ መጠይቅ ቅጽል ወይም ደግሞ መጠይቅ ይባላል። ምን የሚል ነው ፍቹ። አይ ምን ተብሎ ይፈታል። ልቡና ልቡና ነው። ምን ልቡና ነው? በውስጡ ነው የሚል ማሰሪያ አንቀጽ ያመጣል። እየገባችሁ ነው? በውስጡ ምን ያመጣል አልኩኝ? ምን ነው ብለን ነው የሚል ማሰሪያ አንቀጽ አምጥተናል። ነገር ግን ውዕቱ የሚል ማሰሪያ አንቀጽ ፊት ለፊት አናገኝም። መርምረን ነው አሁንም ያመጣል። ምን ልቡና ነው? ወአይ ነቢብ። ነቢብ ማለት እንግዲህ መናገር ነው አደለም? የሚናገር ደግሞ ልሳን ነው። ስለዚህ ምን አንደበት ነው? አይ ልቡና ወአይ ነቢብ ይላል ወአይ ሰሚዕ። ምን መስማት ነው፣ ምን መናገር ነው የሚል ፍቺ አለው ማለት ነው። ወአይ ነቢብ፣ ምንስ መናገር ነው ወይም ደግሞ ምን መናገር ነውስ፣ እና ምን መናገር ነው እንደ ማለት ሲፈታ ማለት ነው። ወአይ ሰሚዕ ይልና ዘይክል አይምሮ ዝንቱ ምስጢር። ዘይክል ማለት የሚችል ይክል፣ ይችላል ነው። ዘይክል የሚችል እንደማለት ነው። ክለ ቻለ፣ ዘክለ ሲል ደግሞ የቻለ እንደማለት ነው። አያችሁ። እራሱን ግሱን ነው የሚከተለው የሲጨመር ለሲጨመር በሲጨመር እም ሲጨመር ወይም ደግሞ ከ የምንለው ማለት ነው። ከእኛ በኛ ለእኛ እንደኛ ስለኛ የሚሉ ነገሮች ሲመጡ አሁን ማሰሪያ አንቀጽ ላይ ሲወድቁ ትንቢት ከሆነ እንደ ትንቢት ትንቢቱን ይከተላል፣ ዘንድ ከሆነ እንደ ዘንድነቱ ዘንዱን ይከተላል፣ ትእዛዝ ከሆነ እንደ ትእዛዙ ይሄዳል ማለት ነው። ስለዚህ አይ ልቡና ወአይ ነቢብ ወአይ ሰሚ ዘይክ ለአይምሮ ዝንቱ ምስጢር ይህን ምስጢር ማወቅ የሚቻለው ምን መናገር ምን መስማት ምን እንደዚህ ከዛ በኋላ በምስጢር መናገር፣ ለምሳሌ የአፍ ወይም ደግሞ የዚ የምናቀው በት ባህሪ ነው፣ በት ይሰጠዋል ማለት ነው፣ እንደ በት አድርጎ ይፈጠዋል። አይ ሰሚ ሰሚ ሲል ይሄ እንግዲህ አሁን በዚህ መጠየቅ አንችልም። ምክንያቱም ለምሳሌ አንድ ሰው በዛውን ቅኔ ላምጣ ቢል ወይም ደግሞ ቅኔ ሊያደርግ ቢፈልግ ይህ የራሱ መንገድ አለው ማለት ነው። ለምሳሌ እንደዚህ አድርጎ ቢያመጣ ማስረጃ ውዳሴ ማርያምን ውዳሴ ማርያም ይኸው አለኝ ማስረጃ ብሎ መናገር መጥቀስ ማብራራት ይችላል ማለት ነው። ስለዚህ ይሄን በዚህ አግባብ ተመልከቱት ዘይክ ላይምሮ ዝንቱ ምስጢር መንክራተ ዘይት ነበብ ላይ ሊያ ድንቅን መንክራተ ድንቆችን ይላል አሁን መንክር ድንቅ ነው ተመልከቱ መንክራት ድንቆች ማለት መንክራተ ሲል ደግሞ ተሳቢ ያደርግልናል ግስ ሲናገር ማለት ነው መንክራተ እንግዲህ አሁን ላይ እንዳይወሳሰብባችሁ ቀደም ቀደም ያሉ ትምህርቶችን ማየት መጻሕፍትን ማንበብ ይጠይቃል ማለት ነው። ይሄ ትምህርት ብቻውን መሆን ስለማይችል ማለት ይሄን ብቻ ሰምታችሁ ግዕዝን እናውቃለን፣ የግዕዝ ቋንቋን አውቀን እናገራለን፣ በደንብ እንሰማለን፣ በደንብ እንተረጉማለን ማለት አይቻልም። እንደ ቋንቋ ጥናት ግን ይሄም ያግዛችኋል፣ ሌሎች መጻሕፍትንም እንድታነቡ እንመክራለን ማለት ነው። በዚሁ አጋጣሚ ሰላም፣ እንዴት ናችሁ? በኢትዮጵያውያንና ኤርትራውያን ሰንበት ተማሪዎች በሙሉ ማለት ነው ሶ ዛሬ ማይጸነው ቤተ ክርስቲያን የሚለው የሚዲያ ቻናላችን ሶ ይሄ በተለያዩ ፕላትፎርሞቻችን በጣም ብዙ ትምህርቶችን እየሰጠንበት እንገኛለን። ከዛ ውስጥ ለምሳሌ የትርጓሜ ትምህርት እንሰጣለን እንሰጣለን የግዕዝ ትምህርት እንሰጣለን። የተለያዩ መዝሙሮችን የተለያዩ ተሰጦ ያላቸው ሰዎችን አብረን እያወጣን አብረን የምንሰራበት ትልቅ ሚዲያችን ነው። ሶ ይሄ ሚዲያችን እንደዛ የምንሰራበት ከሆነ እናንተ ምንድን ነው የምትሰሩት ነው? ለምን እኛን ልታግዙን የምትችሉት በአንድ ነገር ብቻ ነው። ላይክ እያያችሁ ከሆነ ደግሞ ፖስተር እያያችሁ ከሆነ ቢያንስ በአንድ ሰብስክራይብ በማድረግ ሼር በማድረግ ፎሎ በማድረግ የተለያዩ ነገሮችን በማድረግ ብታግዙን በዚህ ነገር እናንተ ጋር ምንም የሚቀንስ ነገር የለም ነው። ስለዚህ ላይክ ይህን ነገር ስታዩ እስካሁን ድረስ እያያችሁት ከሆነ ለምሳሌ ምን ማለት ነው? ወዳችሁታል ማለት ነው አደለ? ሶ ሰብስክራይብ በማድረግ እኛን ብትተባበሩን፣ እኛን የእናንተ ቪው፣ የእናንተ ሰብስክራይብ፣ እናንተ ተከታዮቻችን መብዛት እኛን በደንብ እንሰራ ያደርገናል። ሶ ሁላችሁም የማይፀነ ቤተክርስቲያን ዩትዩብ ቻናል እንደዚሁም የቲክቶክ ቻናል የተለያዩ ሚዲያ ፕላትፎርሞችን ፎሎ፣ ላይክ ሰብስክራይብ በማድረግ እንድታግዙን ከዛ ደግሞ አስተያየት ካላችሁ ይህንን አስተካክሉ እያላችሁ በኮመንት እንትን ብትሉን እኛ የተሻለ ስራ ለእናንተ ይዘን መቅረብ የምንችልበትን ዝግጅት እንዘጋጃለን ማለት ነው። የተሻለ ስራ ስንል አቀራረባችን እንጂ የቤተክርስቲያን ትምህርት አይደለም። ስለዚህ አቀራረባችን በተሻለ መልኩ አድርገን እንድናቀርብ ይረዳናል ወይም ያግዘናል እና ሁላችሁም ማይጸነ ቤተክርስቲያንን ሰብስክራይብ በማድረግ እንድታግዙን ስንል በፍቅር ቃል በእግዚአብሔር እንጠይቃለን ማለት ነው። እናመሰግናለን። ማይጸነ ቤተክርስቲያን የሁላችንም ሚዲያ ነው። ሁላችንም ለዓለም የእግዚአብሔርን ቃል ማድረስ የምንችልበት ማለት ነው። እናመሰግናለን። አይ ልቡና ወአይ ነቢብ አይ ሰሚ ዘይክ ለአይምሮዝንቱ ምስጢር መንክራተ ዘይትነበብ ላይሊያ፣ ስለ እርሷ ዘይትነበብ ላይሊያ፣ ወይም ደግሞ ስለ እሷ ሊነገር የሚችለውን ድንቅን ወይም ድንቆችን መስማት የሚቻለው መናገር የሚቻለው ማየት የሚቻለው ምን አንደበት ነው? ምን ጆሮ ነው ምን ዓይን ነው እያለ ይፈታል ማለት ነው። ስለዚህ እንደዚህ ነው። ግር ያላችሁ አፈታት ካለ ምን ተብሎ እንደሚፈታ ማወቅ ያለባችሁን ነገር እንድታስቡ በዚሁ አጋጣሚ እንጠይቃለን ማለት ነው። ማለት ማወቅ ያለባችሁን ነገር እያሰባችሁ ጠይቁ ከስር ከስር። ምክንያቱም እዚህ ጋር ሲፈታ ሊዘለል የሚችል ነገር ሊኖር ይችላል። ይሄ በትክክል አልተፈታም ወይም ይሄ አልገባኝም የምትሉት ነገር ሊኖር ይችላል። ስለዚህ ያንን ነው የምንፈልገው ማለት ነው። በቅንነት ያን ሀሳባችሁን እንድትሰጡ እንጠይቃለን። ዘይት ላይ ምሮዝንቱ ምስጢር መንክራተ ዘይት ነበብ ላይልሃ እግዚአብሔር መፍቀሬ ሰብ፣ እግዚአብሔር መፍቀሬ ሰብ ሰውን የሚወድ እግዚአብሔር፣ ሰውን ወዳጅ የሆነ እግዚአብሔር ማለት ነው። እግዚአብሔር መፍቀሬ ሰብ አሃዱ ውእቱ ባህቲቱ ቃለ አብ እ አሃዱ ውእቱ ባህቲቱ ብቻው አንድ፣ አሃዱ ውእቱ ባህቲቱ ቃለ አብ የአብ ቃል ብቻው አንድ የሆነ ማለት ነው። አንድያ እንደማለት ነው። አሁን በምስጢር አባቶቻችን ሲፈቱት እንደዚ ይሉታል። አሃዱ ውእቱ ባይቲቱ ቃለ አብ የአብ ቃል የብቻው አንድ የሆነ ማለት ነው። አሃዱ ውእቱ አንድ ነው ማለት ነው ሲፈታ ማለት ባይቲቱ ቃለ አብ ማለት ብቻው የአብ ቃል አንድ ነው። የአብ ቃል አንድ ነው። አው ሌላ አካል የለም። በሃይማኖትም አስተምሮ በሃይማኖታችንም እንደምናምነው እንደምናስተምረው ማለት ነው። ይህንን ለማለት ፈልጎ ነው። አዱ እቱ ባይቲቱ ቃል አብ ዘሃሎ እምቅድመ ዓለም በመለኮቱ፣ ከአለም በፊት ከአለም በፊት እም ያለው ከነው ማለት ነው። ቅድም ያለው ሲፈታ ፊት እንደማለት ማለት ነው። ዘሃሎ ማለት አለ ኖረ ነበረ ይኖራል ይኑር ተብሎ ይፈታል። ብዙ አይነት አፈታት አለው። በነባር እናገኘዋለን በግስም እናገኘዋለን። ሃለወ ኖረ ተብሎ የራሱ እርባታ አለው ማለት ነው። ሃሎ የሚለው አለ ኖረ ነበረ የሚል ፍቻ ያለው ዘሃሎ ያለ ዘሃሎ ያለ ይላል እምቅድመ ዓለም በመለኮቱ በመለኮቱ ከዓለም በፊት ያለ አፈታቱ ግልጽ ነው አይደለ ዘሃሎ እምቅድመ ዓለም በመለኮቱ በመለኮቱ ከዓለም በፊት ያለ ወይም የነበረ። እንበለ ሙስና ያለ ጥፋት ማለት ነው። እንበለ ያለ ነው። ሙስና ደግሞ ጥፋት ነው። ሙስና ጥሬዘር ነው። ሙስና የሚለው ጥሬዘር ነው። አባቶቻችን በሰዋሰው እንደሚናገሩት ማለት ነው። እንበለሙስና ማለት ያለ ጥፋት ማለት ነው። እንበለሙስና እምአሃዱ አብ ይላል። እ እምአሃዱ አብ ከአንዱ አብ እምአሃዱ አብ ከአንዱ አብ እ ዘሃሎ እምቅድመ ዓለም በመለኮቱ እንበለሙስና እምአሃዱ አብ መፃ ወተሰባ ወልድ ዋሂድ ይላል መጣ ሰውም ሆነ ይላል። መጣን አይተናል፣ ሰውም ሆነ የሚለውንም አይተናል ከዚህ በፊት ማለት ነው። ወልድ ዋህድ እ አንድ የሆነ ወልድ ማለት ነው። ዋህድ ማለት አንድ ነው። ዋህድና ክሙ ይላል። እንደውም ስላሴን ሁላ የሚያመሰግናቸው በመልካቸው ላይ ዋህድና ክሙ፣ ለዋህድና ክሙ ስላሴ እያለ ሁላ ነው የሚያመሰግናቸው። ስለዚህ ዋህድ ማለት አንድ ማለት ነው። ውሂደ ማለት አንድ ሆነ ማለት ነው። መዋሃድ እንደምታውቁት አንድ መሆን ማለት ነው። ለምሳሌ አንድን ነገር ከአንድ ነገር ጋር ብታዋህዱት ተመሳሳይ የሆነ የሆነ ሌላ ባህሪ ያዘ አንድ ነገር ሊሰጣችሁ ይችላል። ልክ እንደዛ ማለት ነው። ይሄ በዘይሐጽጽ ምሳሌ ነው። ለመለኮት አይነገርም። ነገር ግን እኛ ግን ለትምህርት ግን ዋህድ የሚለው ውህድ የሚለው አንድ ሆነ የሚለውን እንደሆነ በደንብ እንድታስተውሉ ያስፈልጋል ማለት ነው። ወልድ ዋህድ እምቅድስት እሙ ቅድስት ከሆነች እናቱ ይላል ማለት ነው። እምቅድስት እሙ እምድኅረ ወለደቶ ከወለደችው በኋላ ወይም ከወለደችው በኋላ እምድኅረ ወለደቶ ድንግልናሃ ተረክበ ይላል ድንግልናሃ ተረክበ ድንግልናዋ ምን አለ ተገኝ። ወመለኮቱ ኢተወለጠ ኮነ የሚል አብነት አይተናል ማለት ነው። ከዚህ በፊት ድንግልናዋ አልተለወጠም ድንግልናዋ ተገኝቷል የሚለውን ነገር በደንብ እናያለን። እምድኅረ ወልዱ ወልዱ አይደም ቅድስት ሙ እምድኅረ ወለደቶ ኢማሰነ ድንግልናሃ። እዚህ ጋር ደግሞ ለየት ያለ ምን ያመጣልናል? እምድኅረ ለደቶ ብለን ኢማሰነ ድንግልና ድንግልናዋ ምን አላለ አልጠፋም። አልተለወጠም እንደማለት ነው። ከዚህ በፊት ድንግልናሃ ተረክ በብለን ያየነው እዛን ተረየ ሙሴ ላይ። አሁን ደግሞ ኢማሰነ ድንግልናሃ ይላል። ድንግልናዋ አልጠፋም። ወበእንተ ዝ ይላል። በእንተ ስለ ነው ብያቸዋለሁ። ዝ ማለት ይህ ነው። ስለና ይህ ሲደመር ስለዚህ የሚለውን ይሰጠናል። ወሲጨመር ወበእንተ ዝ ስንል ስለዚህም የሚል ትርጉም አለው። ወመታ ተብሎ ይፈታል ብዬ ነግሬያቸዋለሁ ከዚህ በፊት። ወበእንተ ዝ ስለዚህም ይላል ኢማሰነ ድንግልና ወበንታዚ ግህደ ኮነት ይላል። ግህደ የሚለው ያው ግህድተ አይልም፣ በሰዋስው መንገድ ማለት ነው። እንግዲህ እዚህ ላይ ጥያቄ እንዳይነሳ በዚሁ ማሳሰብ ስለሚፈለግ፣ በአዋጅም የገባ ነው። አዋጅ ላይም እንደ ምሳሌ ሆኖ እንደውም ተቀምጧል። በክቡር የኔታ ሊቀ ሊቃውንት ያሬድ ሽፈራው መጽሐፍ ላይ በደንብ ታገኙታላችሁ። ወበንታዚ ግህደ ኮነት ከመውላድ ታምላክ እቲ ይላል ግህደ ማለት የተገለጠችን ወይም ደግሞ ግህደ ይላል ይህን ነው ገሃደ ተገለጠ፣ በገልጥ ታየ የሚለውን ግህደ ኮነት ከመውላድ ታምላክ ይቲ። ወበይን ታዝ ግህደ ኮነት ከመውላድ ታምላክ ይቲ የአምላክ እናት እንደሆነች ታወቀች ነው። ወይም ደግሞ ተገለጠች፣ ታወቀች የሚለውን ይዛል ማለት ነው። ኦ እሙቅ ብዕለ ጥበቡ ለእግዚአብሔር። ኦ እሙቅ የእግዚአብሔር

በእሷ ላይ የፈረደባት ማህፀን፣ ከእርስ ዘፈታ ላይሊሃ ማለት ፈታ ፈረደ ይላል። ፍትህ እንደምታውቁት ፍርድ ነው አይደል? ምንም የተለየ ነገር የለውም። አማርኛና ግእዝ በባህሪያቸው ተወራራሽ ናቸው ማለት ነው። ከእርስ ዘፈታ ላይሊሃ ትለድ በጻይር ወህማም ይላል። በጻርና በህማም በጻር ጣርን፣ ጻይር ያወጣን ጣር ነው እንደምታውቁት ማለት ነው። ራሱ ግልጽ ነው። እንዲሁ አማርኛው ይናገራል። ትለድ በጻይር ወህማም በህማምና በጻይር ወይም ደግሞ በችግር ትወልድ ዘንድ ትለድ የሚለው ትወልድ ዘንድ ነው። ወለደ ይልና ይወልድ ይለድ ይለድ እያለ ግሱ ይሄዳል። ይሄን ግስ ያዘ ወይም ደግሞ በዚህ ግስ ውስጥ የምናገኘው የሴት አንቀጽ ዘንድ ነው ማለት ነው። የሴት አንቀጽ ዘንድ ነው። ትለድ በጻይር ህማም በህማምና በጻይር ትወልድ ዘንድ የፈረደባት ማይፀን የምን መገኛ ሆነች እያለ ይሄዳል

አይ አንፈልግም ካልን ደግሞ ዘምን መሆን ይችላል፣ አዳማቂ መሆን ይችላል ማለት ነው። በዚህ ጊዜ አዳማቂ መሆን ይችላል። ይህን በደንብ አድርጋችሁ ያዙ። ዘን በለዘራ ብእሲ ያለ ወንድ ዘ፣ ዘን በለዘራ ብእሲ ወወለደት፣ ዘን በለዘራ ብእሲ ብለን አይተናል። ዘይ ስዕር መርገመም ዘመድነ፣ ከባህሪያችን ከዝምድናችን ወይም ደግሞ ዘመዳችን የተባለው ባህሪያችን ነው። ከባህሪያችን መርገምን የሚሽር ማለት ነው። ዘይ ስዕር መርገመ እምዘመድነ ከባህርያችን መርገምን የሚሽር ይህ በደንብ አፈታቱ ያልገባችሁ ካለ ጠይቁ። ዘይ ስዕር ያለው የሚሽር ማለት ነው። ሰዓረ ሻረ ነው። ይስዕር ይሽራል ነው። ዘይ ስዕር ስንል ደግሞ የሚሽር ነው ማለት ነው። ዘይ ስዕር መርገመ እምዘመድነ ከባህርያችን ምንን መርገምን የሚሽር ወበእንተዝ ንሰብሆ እንዘንብል ንሰብሆ ወበእንተዝ፣ ስለዚህም ንሰብሆ፣ እንዘንብል እንዲህ እያልን እናመሰግነዋለን ነው። እናመሰግነዋለን ያለው ንሰብሆ ነው። እንዘንብል እያልን ይላል። ስብሃት ለከ ኦ መፍቀሬሰብ፣ ምስጋና ለአንተ ይገባል ማለት ነው። ስብሃት ለከ የሚለው በራሱ ኦ መፍቀሬሰብ ቸር ሰው ወዳጅ ሆይ ማለት ነው። መፍቀሬሰብ ማለት ሰውን የምትወድ እንደማለት። መፍቀሬሰብ ሰውን የምትወድ ይህ እንግዲህ ተሳቢ ዘርፍ ይባላል። መፍቀሬ ሰብ ሰብ ለመፍቀሬ ወይም ደግሞ ፍቅር ለሚለው እዚህ መፍቀሬ ለሚለው ተሳቢ ዘርፍ ነው ማለት ነው። ሰውን የምትወድ እንላለን ማለት መፍቀሬ ሰብ ብለን እናያለን። ያለን ወበእንተዝ ወለደቶ እንዘ ድንግል ይእቲ እያል ያመጣ ነውን ማለት ኦ ይእቲ ኦ እሙክ በለተው ለእግዚአብሔር ከርስ ዘፈታ ላይላ ተለድ በሳይር ማም ወኮነት ፈልፈለ ሕይወት ወወለደት ዘእንበለ ዘርአ ብእሲ ዘይስእር መርገመ እምዘመድነ ወበንተዚ ንሰቦ እንዘንብል ስብሃት ለከ ብለን ኦ መፍቀር የሰብቸር ሰው ወዳጅ ሄር ወመዳሃኒ ነፍሳቲ ነፍሳቲና ሄር ማለት ታማኝ ማለት ነው። ሄር ማለት ሄር አንስንል ታማኞች ማለት ሄር ማለት ታማኝ ማለት ነው። ሄር ወመዳሃኒ ነፍሳቲና የነፍሳት ነፍሳቲና የነፍሳችን ነፍሳቲና ያለው አንዱ ያው ሴት አንቀጽና በሴት አንቀጽ ጠርቷታል። ይቺ ነፍስ እንደማለት ነው። ነፍሳቲነ ወመድኃኔ ነፍሳቲነ የነፍሳችን መዳኛ ቸርም ብሎ ያመጣዋል ማለት ነው። ሄር ታማኝና የነፍሳችን መዳኛ ነው እንደማለት ነው። ሲፈታ ይሄ ነው። ሰዓሊ ለነ ቅድስት ሰዓሊ ለነ ቅድስትንም እንግዲህ ወደ መጀመሪያው ቪዲዮ ነው መመልሳችሁ ማለት ነው። ለዛሬ እዚህ ላይ ይበቃናል። ጥያቄያችሁን በኮመንት እግዚአብሔር ይስጥልን። ለቀጣይ በሰላም ያገናኘን። ሰላም ይቸረን። እንሰንብት።